ሰላም ጤና ይስጥልኝ። ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዊ ደረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ማክሰኞ ረፋድ ይመጥናቸዋል ያልኳቸውን እንግዲህ አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እንጠይቃለሁ። ቀጥታ ወደ መረጃዎቹ ነው ማልፎ። መረጃዎቼ አማራ ክልል ላይ እንግዲህ ሲቪል ባለስልጣናት እና ወታደራዊ አመራሮች ወደ ኋላ እያፈገፈጉ ያሉበት ሁኔታ ነው ያለው። በክልሉ ላይ የተጀመረው ጦርነት እንግዲህ ሁለት ዓመት ገደማ ተጠናቆ ወደ ሶስተኛ ዓመት እየተሸጋገረ ያለበት ሁኔታ ነው ያለው። አድማጮቻችን ተመልካቾቻችን ይህ የአማራ ክልሉ ጦርነት እንደ ቀልጭ በአንድ ሻለቃ ጦር የተጀመረ ጦርነት ነው። ማራዊ አካባቢ ነው የተጀመረው። የምታስታውሱ ካላችሁ ምክትል ኤታማዦር ሹም የሆነው ጀነራል አበባው ታደሰ ነው እንግዲህ። በአንድ ሻለቃ ጦር አይደለም፣ ይሄንን ትጥቅ ሱሪን እንኳን እናስፈታለን ብሎ የጀመረው ይሄ ሱሪ ማስፈታቱ የተጀመረው ጦርነት እንግዲህ ዛሬ ያላቸውን ሰራዊት ሙሉ ለሙሉ አንጡራ ሀብታቸውን በአማራ ክልል ላይ እያራገፉ ይገኛሉ። ዞሮ ዞሮ የደሃው ህብረተሰብ ወጣት ነው እየራገፈ የሚገኘው። ምናልባት የሀገሪቱን ኢኮኖሚ አንጡራ ሀብትም በዚህ ጦርነት ላይ እየተከፈለ ይገኛል። መሰረተ ልማት ኢትዮጵያ ውስጥ እዚህ ግባ የሚባል መሰረተ ልማት እየተገነባ አይደለም። ሁሉም ነገር ወደ ጦር ግንባር ተብሎ ለጦርነት ነው ወጪ እየወጣ የሚገኘው። ምናልባት ህዝቡን እንቅልፍ ለማስተኛት አዲስ አበባ ከተማ የኮሪደር ልማት ነው ምናምን እያሉ አንዳንድ የቻይና ብልጭ ብልጭ የሚሉ መብራቶችን ለህዝቡ እያሳዩ ለመጣው ለሄዴ ሁሉ ለሚመረቀው ሁሉ የኮሊደር ልማት እያሉ ይሄንኑ ማሳየት ነው እንግዲህ ተግባር ያደረጉት። የኢትዮጵያ ቆዳ ስፋት እንግዲህ ወይም ደግሞ ኢትዮጵያ ብሔር ብሔረሰቦች ያሉባቸው አካባቢዎች በጣም ሰፊና ግዙፍ ሆኖ እያለ እያንዳንዱ ተመራቂ እና እያንዳንዱ እንግዳ ሲመጣ አዲስ አበባ ኮሊደር ልማትን ብቻ ብርቅ አድርጎ የሚጎበኙ የሰለጠኑና ያደጉ ሀገሮች ላይ አፍሪካ ውስጥ እንኳን እንደና ኬንያ እንኳን ብንወስድ ሌሎች የወረዳና የዞን ከተሞች ከአዲስ አበባ በላይ አድጎና በልጽጎ የሚታዩ ናቸው እነሱ ግን እንደ ሀገር አዲስ አበባ ከተማን ነው እንግዲህ በትኩረት ማስተኛ ያደረጉት እንግዲህ አንዳንድ የአማራ ተወላጅ የሆኑ የጦር ጀነራሎችም ስራ መልቀቅ የተከተሉ ናቸው እንግዲህ አንዳንድ የስራ መልቀቅ ደብዳቤዎችንም አስገብቷል ከአገዛዙ ሰራዊትም የተሰናበቱበት ሁኔታ መኖሩን ነው የተገለጸው ቀደም ሲል በሰሜኑ ጦርነት ወቅት እንግዲህ ከትግራይ ጋር ጦርነት በሚደረግባቸው ጊዜያቶች ከፍተኛ የውጊያ ልምድ ያላቸው እና ጥሩ ድልም ያስመዘገቡ እንደነ ብርጌደር ጀነራል ማርዬ በየነ ብርጌደር ጀነራል አበባው በየነ እና ብርጌደር ጀነራል ዳዊት ዮሐንስ ብርጌደር ጀነራል ካሳ ደንበሌ ብርጌደር ጀነራል አለሙ አየለ እና ብርጌደር ጀነራል ጀንበሬ ሲሳይ ናቸው። እንግዲህ መልቀቂያ የጠየቁትም አብይ አህመድ አሊ አማካኝነት እንግዲህ በአስቸኳይ መልቀቂያ እንዲሰጣቸው ነው የተባለው። እንግዲህ የፋኖ ምት እየበረታ በመጣበት ሰዓት ነው እንግዲህ እነዚህ የጦር ጀነራሎች በአማራ ህዝብ ላይ እየደረሰ ያለው ጉዳይ ግራ አጋብቷቸዋል፣ ግራ አጋብቷቸዋል። ጦርነቱ እንደ ሀገር ወይም ከወራሪ ጦር ጋር አይደለም እየተዋጉ ያሉት ንጹሃን የአማራ ማህበረሰብ ላይ ነው እንግዲህ እየተተኮሰ የሚገኘው። ዞሮ ዞሮ እንግዲህ መጨረሻቸው እና መዳረሻቸው የት እንደሆነ ባይታወቅም አሁን የስራ መልቀቅ ፕሮግራም ላይ ይገኛሉ። እንግዲህ እነሱ ብቻ ሳይሆኑ በባሶ ሊበንም በሁለት ባለስልጣናት ጠፍቷል፣ በፌዴራል ፖሊስ እንግዲህ እንደተያዙ ነው የተገለጸው። አንድ የወረዳ አስተዳደርም እንደዚሁ የጎጃም ውስጥም ስራ የለቀቁበት ሁኔታ ነው ያለው በርካታ ቦታዎች ላይ እንግዲህ አንዳንድ አመራሮች ስልጣንም አንቀበልም እስከ ማለት ደረጃ የደረሱበት ሁኔታ ነው ያለው። ምንድን ነው የሆነ ያለው ተስፋ የመቁረጥ ነገር ነው ወይስ እንዴት ነው የሚሉት? በርካቶች ሀሳባቸውንም የሰጡበት ሁኔታ ነው ያለው። የክልሉ ጦርነት ከቀን ወደ ቀን እየጠነከረ በመምጣቱ የፋኖ ኃይሎች እነሱ ተበተኑ ቢሉም የፋኖ ኃይሎች ከእለት ወደ እለት ስልጣናቸውን እያጠናከሩ ወደ አንድነት የመምጣቱ ሂደትና ጦርነቱ እነሱ እንዳሰቡትና ቀላል ነው ብሎ እንደ ሂሳብ እንደሰሩት ነገር እንዳልሆነ እና ቀጣይ ጊዜም መጠነ ሰፊ የሆነ ወይም ደግሞ ሕዝቡም ይህንን ጦርነት ሊገፋበትና ነፃነቱን ሊያረጋግጥ ፍላጎት እንዳለው በሚያደርጓቸው ስብሰባዎች እየተመለከቱ እየተገነዘቡ ይገኛሉ። በዚህ ምክንያት ጎመን በጤና ያሉበት አይነት ሁኔታ ነው ያለው። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል በሰሜን ወሎ ጉባ ላፍቶ ላይ በመቶ የሚቆጠሩ የአገዛዙን ወታደሮች በትኗቸው አልሞትና ቁስለኛም አድርጓል። እንግዲህ ጥቃቱ ዘይት በር አካባቢ ላይ ነው። እዚህ አካባቢ ላይ እንግዲህ ከባድ ጥቃትን የደረሰው ካምፖች ላይ የተፈጸሙ ጥቃቶች። አድማቾቻችን፣ ተመልካቾቻችን ወደ ሰሜን ወሎ አካባቢ የውጊያ ድባቦችን ስንመለከት ጸጥ ረጭ ይሉና ይቆያሉ። እነምሬ ወዳጆ የት ገቡ፣ ምን እየሰሩ ነው ተብሎ እስኪፈለጉ ድረስ ይጠፉና ከዛ ሲነሱ በጣም የሚገራ አስደናቂ ድሎችን ነው የሚያስመዘግቡ። አይታችሁ ከሆነ ከዚህ በፊትም ቃሌም ላይ እንደዚሁ እየትሄዱ ወሎ አካባቢ እየጠፉ ምናምን ተብሎ ሲፈለጉ በጣም የሚገርም ሌሎች አካባቢዎች ላይ ለ15 ቀን፣ ለ20 ቀን ለአንድ ወር ሲደረግ የነበረውን ኦፕሬሽን በ15 ደቂቃ እና በ20 ደቂቃ ውስጥ ከፍተኛ ድል የሚያስመዘግቡበት እና በተግባርም ሰልፋ ሲይዘው የተማረከውን የሞተውን የቡድን መሳሪያ የነፍስ ወከፍ መሳሪያ ተተኳሾችን በጣም የሚገርም አስደናቂ አስደናቂ ድሎችን ነበር ሪፖርት ሲያደርጉ የነበሩ በጣም የሚገርም ነው። አሁንም ይሄ ዘይት በር አካባቢ ላይ እንግዲህ ከፍተኛ ቁጥር ያለው ሰራዊት የተመታበት ሁኔታ መኖሩን እና ራሳቸው መከላከያዎች የመሰከሩ መሆኑን ከወሎ አካባቢ የሚወጡ መረጃዎች አመላካች ናቸው። በሌላ መረጃ አባቱ ዳኛ ልጁ ቀማኛ የሆነው እንግዲህ ስምረት ትግራይ የተባለው አዲስ ፓርቲ የማንነት ጥያቄ የሚነሳባቸው ቦታዎች ወልቃይትና፣ ራያን፣ አላማጣጠለምት የአማራ አይደሉም የትግራይ ናቸው በማለት እንግዲህ ሌላ ህዋት እየፈለፈለ እንደሚገኝ ታውቋል። እንግዲህ አድማጮቻችን፣ ተመልካቾቻችን ሰውየው ምግብ ቤት ገብቶ ምግብ ቤት ገብቶ ምግብ የሚያዙትን ሰዎች ይመለከታል። እሱ ምግብ ሊያዝ ነው የገባው። አንዱ ገባና ሰኮንዶ ሚስቶ ምናምን የሚለውን ያዛል። ሰኮንዶ ሚስቶ ምናምን ሲያዝ እስከሚመጣ ይጠብቃል ይሄ ሰውዬ እሱም እንደዚህ አይነት ምግብ ሊያዝ ነው ሲመጣለት፣ ተመለከተ። እናም ለእኔም ሰኮንዶ ሚስቶ አምጣልኝ አለው ይባላል። ከዛ ሰኮንዶ ሚስቶ ሲመጣለት፣ ሰኮንዶ ሚስቶ ማለት እንግዲህ እንደምታውቁት የስጋ አይነቶችና የአትክልት አይነቶች የተቀላቀሉበት ማህበራዊ እንደማለት ነው። ይሄ ሰውዬ ምንድን ነው የሚመለከተው? ጮጋራን ይመለከታል። እዛ ውስጥ ብላሰንበርና ጮጋራና አንዳንድ የስጋ ቁርጦች ተቀላቅለውበታል። ምን ብል ጥሩ ነው? ጮጌ አንቺ ሆነሽ እንደ ስምሽን ቀይረሽ የመጣሽው አለ ይባላል። እንግዲህ ስምረት ትግራይ የሚባለው ህወሓትም እንግዲህ ስሙን ቀየረ፣ እንጂ እንዴት አድርጌ እንደማስረዳችሁ እንጃ። አንዳንዶች ቀልጣፋዎች አላችሁ በእኔ ቻናል ላይ ወዳው ይገባቸዋል፣ ከመግባትም አንጻር ያስቃቸዋልን ብዬ አስባለሁ። እንግዲህ ስማቸውን የቀየሩ ስማቸውን ነው ቀየሩ። ካርታና ፕላን፣ አመለካከታቸው፣ ሁኔታቸው፣ ስራቸው፣ ተግባራቸው፣ ተንኮላቸው፣ ሸራቸው አንድ እንደሆነ ከወዲሁ እየተረዳን እንገኛለን። በአንዳንድ መግለጫዎቻቸው ህዋት ያልሰራቸውንና የሰራቸውን ስህተቶችም እናሻሽላለን ነው የሚሉ ገብቷቸዋል። ልጅ በማን ነው የሚወጣ? አባቱ መጥፎ ከሆነ የአባቱን ባህሪ ይዞ ነው የሚያድገው ጎበዝ። አባቱ ሌባ ከሆነ ልጁም ሌባ ነው የሚሆነው። ምክንያቱም በልጅነት እያለ የምንቀርሳቸውና የምንመለከታቸውን ነገሮች ነው ይዘን የምናድገው። ልጅ ፊት እንደዚህ አትበሉ፣ ልጅ ፊት እንደዚህ አትስሩ፣ ልጅ ፊት እንደዚህ አትናገሩ፣ ለምንድን ነው የሚባለው የቤተሰብን አርያ ይዞ ሲለሚወጣ ነው ልጅ ልጅ እንዳስተዳደጉ ነው። ስለዚህ ከትግራይ የሚበቅል ካድሬ ምን ይዞ ይመጣል ብላችሁ ታስባላችሁ? ከህዋት ጋር የዋለ ከውሃት ጋር የጠጣ ይሄን ይመስላል። እንግዲህ አድማጮቻችን፣ ተመልካቾቻችን፣ በሌላ መረጃ አንድ አድማሽ ተመልካቼ ሰፋ ያለ ኮሜንት ጽፎ ነበር ጠዋት ላይ ባሮ ሚዲያ ላይ የለቀቁትን መረጃን ተከትሎ ሰርዶና ወሎ አካባቢ አንዳንድ ኬላዎች ላይ ሸቀጣ ሸቀጦች እና አንዳንድ የእርሻ ምርቶች ወደ ትግራይ እንዳይገቡ የተከለከሉበትን ሂደት አንስቼ አሁን መለቀቁን እና ህዋትም በዚህ ጉዳይ ማስጠንቀቂያ መግለጫዎች ማውጣቱን በመረጃ ጠቆም አድርጌ ነበር ይሄ አድማሽ ተመልካች ምንድን ያለው ህዋት በማ ላይ ነው እርምጃ የሚወስደው እርምጃ እንወስዳለን የሚለው በሰላማዊ ህብረተሰብ ወይም ደግሞ አፋር ውስጥም ባለው በሰላማዊ ህብረተሰብ ላይ ነው እርምጃ የሚወስደው እንጂ አማራ ላይም ከሆነ በኬላው ሰላማዊ ሰው ነው እርምጃ የሚወስደው እንጂ የፌደራል መንግስት፣ አራት ኪሎ ነው ያለው እንዴት የሚለው ነገር ያነሳበት ሁኔታ ነው ያለው። ፌደራል መንግስት እንግዲህ ሰራዊቱን ያስቀመጠው ራሱ ስለሆነ እርምጃ ይወሰድ ከተባለ እንግዲህ ኬላ አካባቢ ነው እንግዲህ ውጊያዎች የሚጀመሩ፣ እዛ ያለው ደግሞ የፌደራል ፖሊስ ወይም ደግሞ ፌደራል መንግስት አምኖባቸው የኔ ናቸው ብሎ ያስቀመጣቸው ሰዎች ላይ ናቸው። በአንድ በኩል አድማጭ ተመልካች የጻፈው ጽሑፍ ትክክል ነው። ምክንያቱም አብይ አህመድ መጥቶ ዋጋ እየከፈለ አይደለም። ዋጋ እየከፈለ ያለው ዞሮ ዞሮ እርስ በራሳችን ስም እየተሰጣጠን፣ ስም እየተቀያየር፣ ቦታ እየተለዋወጥን እርስ በራሳችን ነው ዋጋ እየከፈልን ያለ ነው። ትክክል ነው ወንድሜ። ለማለት ያክል ነው እንግዲህ ይሄ መልስ ይሆናል ብዬ አስባለሁ። በሌላ መረጃ እነ ሽመልስ አብዲሳ ወደ ኦሮሚያ ክልል የሚያደርጉትን ማስፋፋት ሊቆጠቡ ይገባል ብሏል። ኦብነግ መንግስት እንግዲህ ጫናዎችን የሚፈጥርበትን የሰላም ስምምነቱን መንግስት እየጣሰ ነው ይላል ኦብነግ። የኦዴድ የመሬት ዘረፋ ላይ እንግዲህ በአራቱም ቀጠና ተሰማርቷል ብሎ እነ ሸመልስ አብዲሳን አብዲሳን የወቀሰበት ሁኔታን ያለው በምስራቁ የሀገራችን ክፍል እንግዲህ አንዳንድ ቦታዎችን እነ ሸመልስ አብዲሳ የሶማሌ ክልልንም እንዲሁም በወሎ በኩል አድርጎ የአማራ ክልልን ቤንሻንጉልን፣ ሲዳማም የተለያዩ ቦታዎች ላይ የማይነኩትና የማይተነኩሱት ነገር የለም። እንግዲህ ቀደም ሲል ለመጠቆም እንደፈለግ ነው፣ ህወሓት እንደዚህ የምትሯሯጠው አገር ለመሆን ነው። ኦሮሚያ ውስጥም እንግዲህ ቀጣይ አንቀጽ 39 ተሸፍናና ተሸብባ የተቀመጠችው ይህንኑ ተግባር ለመተርጎም ስለሆነ አላማቸው ይሄ ነው። የመስፋፋት ስራዎችን ህወሓትም አሁን ራያን ለማጣንና ውልቃይት ጠገዴን እንዲሁም ሌሎች ቀለምትን ካልተቆጣጠረ በስተቀር አገር የመሆን እድል ስለሌለው የመጀመሪያው ደረጃ እንግዲህ መስራት ያለበት እነዚህን ቦታዎች ወደ ራሰው ማካለል ነው። ለዚህ ነው ሩጫው ኦሮሚያ ውስጥ መሆን እየተደረገ ያለው አንዱ እና ዋነኛው ይሄ ነው። ኦብነግ ቢቆጠቡ ይሻላል ስል ማስጠንቀቂያ ሰጥቷል። በሌላ መረጃም የፋኖ ፋኖ ዓለም አቀፍ እንግዲህ ሚዲያዎች ላይ ራሱን እያስተዋወቀ መጥቷል። ከዚህ በፊትም እንግዲህ በጎጃም ቀጠና አንድ የውጭ ጋዜጠኛ ተገኝቶ በርካታ ነገሮችን ታዝቧል። በድጋሜ የፈረንሳይ ጋዜጠኛ በወሎ ግንባር አንድ ጋዜጠኛ እንግዲህ ያለውን ጉዳይ ተመልክቷል። ከፋኖች ጋርም እንደተነጋገረ ወደ ሀገሩም ከተመለሰ በኋላ የተመለከተው ለዓለም ሕዝብ እንደሚያሰራጭና ዘገባ እንደሚሰራ ቃል ገብቶላቸዋል። በሌላ መረጃ አድማጮቻችን፣ ተመልካቾቻችን የዩክሬን እና የሩሲያ ድርድር ሳይቋጭ ቀርቷል። ይህም የሆነበት ምክንያት ሩሲያ ከባባር ጥያቄዎችን በመጠየቋ ነው ተብሏል ሺህ የአስከሬን ልውውጥ ሊያደርጉ ብቻ ነው የተስማሙትን የተባለ ዩክሬን ስድስት ሺህ የሩሲያ ወታደሮችን አስከሬን ልትሰጥና ሩሲያም ስድስት ሺ የዩክሬን ወታደሮች አስከሬንን ልትሰጥ ነው የተስማሙትን የተባለው ሌላኛ ሶስተኛ ዙር ቀጠሮ እንደተያዘም ተገልጿል። እንግዲህ የተሰማው ሩሲያ በርካታ የዩክሬን ቦታዎችን ስለተቆጣጠረች እውቅና ይሰጠኝ በዚህ ቦታ የሚል ጥያቄን ያቀረበችው ዩክሬን ጋር ተያይዞ ከዩክሬን ጋር ተያያዥነት ያለው የተጣለባትን ማዕቀብም እንዲነሳላት ሩሲያ እየጠየቀች ሲሆን በዚህ ሳይግባቡ መቅረታቸው ነው የተሰማው። አድማጮቻችን፣ ተመልካቾቻችን እንግዲህ ድርድሩ በኢስታንቡል ላይ እንደነበርና ቱርክ ውስጥ ሩሲያ በርካታ ጉዳዮችን የጠየቀችው የያዘቻቸው ቦታዎች አለ እነዚህ ቦታዎች እውቅና ይሰጠኝ ሩሲያ ነው ብላችሁ የሚልና ከዚሁ ጋር ተያይዞ ደግሞ በዚሁ በሩሲያ ጦርነት ወይም ደግሞ ዩክሬን ላይ ጦርነት በከፈተችበት ሰሞን የተጣለባትን ማዕቀብ እንዲነሳላት ከባባድና ወሳኝ ኢምፖርታንት የሆኑ ጥያቄዎች ሩሲያ የጠየቀችው፣ ዩክሬንም ደግሞ ሰሞኑን እንግዲህ ያደረገችውን የአየር ጥቃትን ተመልክቶ ጫና ለመፍጠር የተጠቀምኩት አጠቃቀም ስለሆነ እነዚህም ቦታዎች እውቅና አልሰጥም የሚል አይነት ነገር ነው። እንግዲህ ወደ ሶስተኛ ዙር ጊዜ ቀጠሮ ተሰታቷል። አስከሬን ለመለዋወጥ ግን ተገባብቷል ነው የተባሉ። አድማጮቻችን፣ ተመልካቾቻችን፣ አሁንም እንግዲህ አውሮፓ ይሁኑን አሜሪካ የተለያዩ ቦታዎች ላይም አፍሪካ ዳሃው ነው እንግዲህ እየወደቀ ያለው እያንዳንዱ ወታደር ቤተሰብ አለው፣ እናት አለው፣ አባት አለው። ወይ እናቱ ዳሃ፣ አባቱ ዳሃ፣ ሁሉም ቦታ ዳሃ አለ። ጎበስ ውጭ ስለሆነ ሁሉ ነገር ተሟልቶለታል ብለን ማሰብ የለብንም። እንግዲህ ከነሱ ጎደለ እንጂ ከነዚህ ሁለቱ መሪዎች የሚጎል አንድም ነገር የለም። በሌላ መረጃ በማዕከላዊ እስራኤል ድረስ የተሰማው ፍንዳታ በጋዛ እየተደረገ ነው ተብሏል። የእስራኤል ጦር አዲስ ፍንዳታዎችን በጋዛ ላይ ተጠቅሟል። ቀደም ሲል እንግዲህ ወታደራዊ አዛዦችን ሲያጓጉዙ የነበሩት ብረት ለበስ ተሽከርካሪዎች አሁን ፈንጂ ጭነው ነው የሚንቀሳቀሱት ተብሏል። መኪናው መኪናው እንግዲህ በመኪናዎች ላይ ፈንጂ በመጫን መኪናው ራሱ በሪሞት ኮንትሮል ነው የሚንቀሳቀሰው እዛ ቦታ ከደረሰ በኋላም በሪሞት ኮንትሮል ፈንጂው የሚፈነዳ ተብሏል። በጣም በሚገርም ሁኔታ ቀደም ስል ሰው አልባ አውሮፕላኖች ናቸው እንግዲህ አንድ ሀገር ዘልቆ ገብቶ ፍንዳታዎችን የሚፈጽሙ አሁን ደግሞ ሰው አልባ መኪናዎችን እየተጠቀመች እንደሆነ ነው እንግዲህ እስራኤል። አዲስ ዘመናዊ ቴክኖሎጂ መሆኑ ነው እስካሁን አልሰማንም። አድማጮቻችን ተመልካቾቻችን እነዚህ መኪናዎች እነዚህ ብረት ለበሶች ላይ ቁጥር ስፍር ያለለው ፈንጂ ነው የሚጠመደው ተብሏል። እነዚህ ፈንጂዎች መኪናዎቹ ጭኖ ቀጥታ ወደ ጋዛ ከተሞች ይገባሉ። ከዛም በኋላ በሪሞት ኮንትሮል ነው የሚፈነዱት። ፍንዳታው እስከ ማዕከላዊ እስራኤል ድረስ እንደሚሰማና በርካታ ውድመትንም እያደረሰ እንደሚገኝ ተገልጿል። ይሄ ደግሞ አዲስ ቴክኖሎጂ እና አዲስ የማጥቃት ስልት ይዛ ነው የወጣችው ነው የተባለው። እጅግ በጣም የሚገርም ሰው አልባ መኪናዎችም ተፈጥሯል። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆኑ ዘንድ እንድታደርጉ በአክብሮት ጠይቃለሁ። መልካም ጊዜ።